ዛሬ ደግሞ የጥያቄያችሁን መልስ ልመልስ ከች ብያለሁኝ። ሽቱ በሻንጣ ይዞ መምጣት ይቻላል ወይ፣ እንደዚሁም ቅባት ኢትዮጵያ ብንገዛ ይቻላል ወይነስ፣ አረብ አገር ገዝተን በብራችን ይዘን ብንመጣ አረቦቹ የማይገዙልን ብዙዎቻችን አለን እና ያላችሁኝ ያላችሁ ጥያቄያችሁን ዛሬ ልመልስላችሁ ነው። አሰላሙ አሌይኩም ራህመቱላህ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላህ ዛሬ በአዲስ ነገር ከች ብያለሁኝ። ለጥያቄያችሁ መልስ ሳልመልስ በመዘገየቴ በጣም ይቅርታ። ያው በአንዳንድ ነገሮች ምክንያት ነው። ዛሬ ግን ልመልስላችሁ ከች ብያለሁ። እንደምታዩት ይሄ አልተከፈተም ሽቱ ነው። ይሄኛው ደግሞ እየተጠቀምነው ያለው የሳይር ሽቱ ነው ማለት ነው። እንደምታዩት ጠርሙስ ነው መቼም ማለት ነው፣ ግዛዙ ነው። እንደዚሁም ደግሞ ዘይ ዘይቱን ዘይ ዘይቱን መቼም የአገር ውስጥ ነው እንዳትሉ ማለት ነው፣ ዘይ ዘይቱን ይሄ የመጣው በሻንጣ ነው አቅ ለማውራት ማለት ነው እና በሻንጣ ዋናው ነገር እንዴት አድርገን እናንጣው የሚለውን ነገር ብንመካከል ይሻላል ማለት ነው እናንተ ብቻ ላይክ ሼር ሰብስክራይብ ማድረግ አብሯቸሁ የሆኑ አንዳንድ ነገሮችን ከራሴ ራሴ የተጠቀምኳቸው ነው ወይንም ራሴ ውጤታ መሆንኔበት ሁኔበት የምለውን ይዤው መጥቼ ተጠቅሜበታለሁ የምለውን ነገር ልነግራችሁ ያወዳለሁ ማለት ነው እና እናንተ ደግሞ እኔን አበረታቱኝ እንግዲህ ሽቱ ለማምጣት በጣም ቀላል ነው። አንዳንድ ጊዜ የኋላ ባግ አስር ኪሎ ወይንም ስምንት ኪሎ የሚያዝ አለ። በዛም ይዛችሁ ማምጣት ትችላላችሁ። በብዛት ደግሞ ለዘመድ ለእናት ለአባት ለቤተሰብ ይዛችሁ ለማምጣት የፈለጋችሁ ከፈለጋችሁ እስከ ካርቶኑ እስከ ካርቶኑ ቢሆን የተሻለ ነው። አሁን እኔ እንደዚህ እንደሆነ ነው ይዤ የመጣሁት ማለት ነውና እስከ ካርቶኑ ካልሆነ ራሱ ምን ታደረጋላችሁ? በልብስ መጠቅለል ነው። በልብስ ግጥም ማድረጋችሁ በአንድ ሸርፍ ተጠቃልሉት እና ልብስ ውስጥ ማድረግ ነው። ከዛም በኋላ ምንም አይሆንም። ሁለተኛ ደግሞ ግላስ ስቲከር ይደረጋል ማለት ነው። ያ ማለት የሚሰበር እቃ እንዳለና ጥንቃቄ እንዲያደርጉ እዛ ስትልኩ ማለት ነው። ሌፍት ላይ ያኔ ማለት ገና እንደገባችሁ ሻንጣችሁን ስትልኩ እስቲከር አድርጊልኝ፣ ግዛዝ ምልክት ስቲከር አድርግልኝ፣ የብርጭቁ ምልክት ካላችኋት ስቲከር ይለጠፋል ሻንጣችሁ ላይ ማለት ነው። ያ ማለት እነዛ የሚያወርዱት ወይንም የሚሰቅሉት ሻንጣችሁን ወደ አየርም ሲሰቅሉት ይሁን ሲወርድም በሰው ነው መቼም ሲወርድ ወደ ወደሚዞረው ቦታ ሲወርድ ራሱ በሰው ነው የሚወረወረው። አንዳንድ ቦታ የእኛ ሀገር ስላላደገ ማለት ነው እና በኃይል እንዳይወረወር እንዳይሰበርባቸው ስቲከር ይደረጋል ማለት ነው ሻንጣ ላይ። እኔ እንጃ ሻንጣ ላይ ያለውን ስቲከር ያነሳሁት መስሎኛል እንጂ አሳያችሁ ነበረ። እና ስቲከር ማስደረግ ትችላላችሁ። ግን የሚገርማችሁ ነገር ስቲከር ሳይደረግ ይሄው፣ የሰይድ የወንድም ሚስት ወላሂ ሀታ ካርቶን የለውም። እኔ ራሱ በጣም ነው የገረመኝ። እና ይዘው መታለኝ እንግዲህ የሀገር ውስጥ በረራ አለ ከዱባይ አዲስ አበባ ከአዲስ አበባ ኮምቦልቻ በሮ እንግዲህ በመኪና ደግሞ ተጭኖ እኔ ጋር ደርሷል ማለት ነው እና እኔ ራሱ ሳየው በጣም ነው የደነገኩስ። ወይንም የታሸገ ነገር የለውም ወይንም እንትና ተባለም እና ይህን ሷና ሲዛልኝ የመጣችው አሁን ስምንት ቀኗ ማለት ነው የዛሬ ቀ ስምንት ቀኗ ይዞ መምጣት ይቻላል? ብቻ የማይቻለው ምን መሰላችሁ የማይቻለው የሆነ በቃ የማይቻለው ነገር ውስጥ ይዛችሁ ለመግባት በርከት ያሉ ነገሮች ምናምን ከሆኑ ነጋዴ ናችሁ ብሎ ስለሚጠረጥሯችሁ ነው እንጂ እንደዚህ አንዳንድ ነገሮችን ይዛችሁ ለማምጣት የሚከለክላችሁ የለም። ለምን የሚላችሁ ሰው የለም ማለት ነው። ለምን ብሎ የሚጠይቃችሁ ሰው የለም። ግን እናንተ አሁን በጀርባችሁ አዛችሁ በምትሄዱበት ሰዓት ስለት ያለው ነገር ምናምን ምናምን ይሏችኋል። መቼም ሁሉን አውጥታችሁ አታሳዩ። ጥፍርን መቆራጫ ድረስ እኮ የሚከለከል ሀገር አለ። ግን ሁሉ ነገር አታሳዩትም እና አንዳንድ ነገሮች ይታያሉ ሁሉም ያላችሁ ነገሮች ስለሚታዩ ኮምፒውተር ላይ ችግር የለውም ይታያል እንግዲህ ጨርቅም ጠቅልሉት አልጠቅልሉትም ይታያል ማለት ነው ያለው ነገር ስለሚታይ ኖርማል ነው የሰው ልጅ ሲጠቀምበት የነበረው ወይንም ለሰው ስጦታ ገዝቶ ይዞ መምጣት ይችላል ነጋዴዎች እያመላለሱ አይደል እንደ በሻንጣ ስለዚህ ኖርማል ነው ማለት ነው እና እኔ አሁን ይሄን በጣም እኔ ራሱ ደንግጫለሁ እኔ እቃዎችን ሳመጣ በልብስ ልብስ ላይ አድርጌ ደራርቤ ነው ይዤ የምመጣውና እሷ ግን ኖርማል በቃ ውጭ ላይ ቁጭ ብሎ ነው ያገኘሁት፣ እና ደነገኩኝ ማለት ነው። ሳይሰበር ያው ርዝቄ ስለሆነ ነው ብዬ ተቀበልኩኝ እላችኋለሁኝ። ፈልጌው ስለነበረ እዚህም ውድ ስለሆነ ይህን ተልኮልኝ ነው። ሁለተኛ ደግሞ ግዛዝ መሆኑ ነው። በሃይላንድ እንኳ ቀይሩ ብያት ነበር። በሃይላንድ ተቀይሮ በነበር ችግር አልነበረውም ማለት ነው። እና እንደዚሁ እንደሆነ እንዲታሸገ ስለላከችልኝ በጣም ደነገኩኝ ማለት ነው። ግን ሱብሃናላ ሳይሰበር መጣ። ዋናው ነገር እንዳይሰበርባችሁ ስቲከር ማስለጠፍ ል ሻንጣችሁ ላይ ትችላላችሁ። እንደዚሁም ደግሞ ሁለት ሌትር ሁለት ሌትር ነበር ሴት እያመጣችልኝ አንዳንድ ሌትር አንድ ነጥብ አምስት አንድ ነጥብ አምስት የ የዘምዘም ውሃ ማለት ነው። ዘምዘም ውሃ እኔ አንዱን ነው እዛው ተጠቅሜው አንዱን ይዤ መጥቼ ነበረ። ምንም አልሆነብኝም ማለት ነው። ተጠቅሜው አለሁኝ የተወሰነ አለኝ እንጂ በቃ ጨርሻለሁ እላችኋለሁ። ያ ደግሞ በጣም ቀላል ነው። ምንድን ነው ሲሏቸው፣ ዘምዘም ውሃ ነው። በካርቶንም ታሽጎ ይዛችሁ መምጣት ትችላላችሁ። አምስት ሌትር ምናምን ይዛችሁ የምትመጡት የራሱ ካርቶን አለ። እንደታሸገ ይዛችሁ ውስጥ መምጣት ትችላላችሁ። ዋናው ነገር ውሃ መሆኑን መታወቅ አለበት። ምንም አይለው? እኔ አሁን እንደዛ የእኔ ካርቶን የለውም ሻንጣይ ውስጥ ነበረ ማለት ነው። ከዛ ምንድን ነው ሲሉ፣ ውሃ ዘምዘም ነው አልኳቸው። እንትን ላይ ማለት ነው እዚህ ኮምቦልሻ ወደ ኮምቦልሻ በረራ ሳደርግ፣ ምክንያቱም እኔ ለብቻ ስለነበረ ትኬት የነበረው ግዴታ ሀያ ኪሎ ብቻ ነው ማለፍ የሚችለው ማለት ነው። ሀያ ኪሎ ወደዛ በነጻ ያልፍላችኋል። ሌላው በብር ስለሆነ የዛ ሰዓት በወገቤ ሊይዘው እየቀነስኩ ነበረ ማለት ነው። እቃ እና የዛ ሰዓት አዩት ሲያዩት፣ ውሃ ነው ስላቸው ምንም አላሉኝም ማለት ነው። እና ስለዚህ ግልጽ ሆናችሁ መናገር። ሁለተኛ ደግሞ እንዴት ይሻላል። አረቦቻችን አረቦቻችን የማይገዙልን ብዙ እህቶች አለንና ኢትዮጵያ ብንገዛ ይቻላል ወይንስ እዚህ መተን ብንገዛ ይሻላል ብላችሁ የጠይቃችሁኛላችሁ። ለምሳሌ እንግዲህ ማሰብ ትችላላችሁ። እዛ ስንት ብር እንደሆነ እዚህ ስንት ብር እንደሆነ ማሰብ ይቻላል ማለት ነው። እኔ ይሄ ዘይት እንግዲህ እዚህ የገዛሁት ነው፣ የቁርፍድ ዘይት ይኸው። የኢትዮጵያ ቅባት ነው ይሄ ማለት ነው። ይሄ ቅባት እንግዲህ ሶስት ከአምሳ ነው ሶስት ከአምሳ ማለት ነው። ሶስት ከአምሳ ነው፣ ግን እኔ ቅባቱ አልተመቸኝም። በቃ ሁሉን ልብሉ የሆነ ሻርፕ ምናምን ስለሚያቆሽሽ ደስ አላለኝም። ግን ይሄ አፍሬ በየሱቁ ሞልቷል ማለት ነው። እንደሁም ደግሞ ሜዲካል ውስጥ ታገኙታላችሁ ማለት ነው። ፋርማሲ ውስጥ ይገኛል ማለት ነው። እና ሶስት ከአምሳ ነው። አመዛዝኑስ ማለት ነው። ማመዛዘን ትችላላችሁ። እንዴት ነው አገራችሁ ብንገዛ ይሻላል እዚህ ይሻላል የሚለውን እናንተ ታስባላችሁ። እንደዚሁም ደግሞ ጭቃ ቅባት፣ በጣም ውድ የሆኑ ቅባቶች አሉ። ለነገሩ ይሄ አሁን ቀላል ተብሎ ትንሽዬ ነች፣ የውጭ ቅባት ነች። ያኔ የምታወት የውጭ ቅባት ነው። ይሄ እንግሊዘኛ እና አረብኛ ነው ያለው ማለት ነው። ይሄ የውጭ ቅባት ነው። ሁለት ሶስት ከሰባ ይሄው ጽሁፍ አለ ማለት ነው። ፋርማሲ ነው የሚገዛው። ሶስት ከሰባ ሶስት መቶ ሰባ ብር ነው ይሄ እንደምታውስ የውጭ ቅባት ነው ማለት ነው። የውጭ ቅባት ነው። እዚህ ነው የተገዛው። እዚህ ሁሉም ነገር አለ። ለነገሩ ያው ብራቸው ነው እንጂ እንደምታውስ ይሄው። እና ሽታው በጣም ቆንጆ ነው፣ ግን እኔ ሽታውን አልወደድኩስም። ሰ ሰይድ የሚቀባው ቅባት ነው ማለት ነው። አንዳንድ ጊዜ የሰይድ ቅባት ነው ይሄ። እና እኔ ጭቃ ቅባት አቮካዶ ገዝቻለሁ። አቮካዶ ይሻለኛል ብዬ ማለት ነው እና ዋጋውን እናንተ ማመዛዘን ትችላላችሁ። ለምሳሌ ማለት ነው አሁን ይሄ ምናልባች አራት መቶም ገብቶ ሊሆን ይችላል። ያኔ ከገዛ ነው ቆየነ ይሄ ለምሳሌ ሦስት ከሀምሳ ከገዛ አስቆየሁኝ። አሁን እኔ ጭቃ ቅባት እየተጠቀምኩ ነው ይሄ ስላልተመቸኝ ማለት ነውና ሞልተዋል በየ አይነት የአረብ ሀገር ቅባትም ስም፣ ሻምፑ ሁሉም ነገር አሉ። ግን ዋጋውና ዲፍረት ነው እዚህ አካባቢ እዚህ ሀገር ላይ በቃ ብሩን አውጣታችሁ ለመግዛት ትንሽ ከባድ ነው ምናምን ነገር ከዛም ደግሞ የዋጋው ስለማይመጣጠን ወዲያውኑ እንደመጣችሁ ልገዙ ትችላላችሁ። ለሁለተኛ ለሶስተኛ ጊዜ ለመግዛት ይከብዳል። ሽቱን ብትሉ ሞልቷል። ግን እዛ የተሻለ ነገር ካገኛችሁ ብትገዙ እና ብትገዙ እላለሁኝ ማለት ነው እና እና ያው ይዛችሁ ብትመጡ ትጠቀሙበታላችሁ። ሰዎች ጌፍት የሚሰጧችሁ ከሆነ እንደዚህ አረቦች ትርፍ እዛ የቅባት ምናምን የሚገዙላችሁ ከሆነ የሆነ ነገር ይዛችሁ መምጣት ፍላጎት ካላችሁ ይዛችሁ እንት፣ ማለት ይችላላችሁ። ይሄ እንደምታወስ አዲስ ነው፣ አዲስ ነው ማለት ነው። ይሄ አዲስ ነው እንደምታወት፣ የሆነ ሰው ቆንጆ ነው ሲል ሰምቼ ነው የገዛተ ነገሩ። እና አንዳንድ ጊዜ ቀለል ያሉ ነገሮች ይዞ መምጣት ይቻላል። በሻንጣችሁ አንዳንድ ጠቃሚ የሆኑትን ነገሮች ይዛችሁ ብትመጡ ለእናንተ ይጠቅማችኋል። እዚህ መታችሁ ነገሮች ሲከብዷችሁ ያ ነገር ቢኖራችሁ የተወሰነ ሁለት ዓመት አንድ ዓመት በተጠቀሙ ራሱ እራሳችሁን መቻል ማለት ነው። እና አንዳንድ ጊዜ መግዛት ጥሩ ነው እላለሁኝ። ምን ይዘን እንምጣላላችሁ? ሽቱ ይዤ መምጣት እችላለሁ ወይ? ብዙ ሽቱ አለኝ የተቸው ልምጣ ወይ ምናምን አላችሁ፣ ይዞ መምጣት ይቻላል ማለት ነው። ይዞ መምጣት ይቻላል። እናንተ ብቻ በደንብ ልብስ ውስጥ አድርጋችሁ፣ እሽግ አድርጋችሁ እቃዎቻችሁን የምትይዟቸውን እቃዎች እሽግ አድርጋችሁ ማለት እስከ ካርቶን ባይሆን እሽቱ ችግር የለውም። እስከ ካርቶን ሌላ ነገር ግን ማሽን ነገር የሆነ ውሃ ማሞቂያ ምናምን ሲሆን እስከ ካርቶኑ ከሆነ እንትን ይልባችኋል አይደለ? ቦታ ይዝባችኋል። ቦታ እንዳይዝባችሁ በጨርቅ መጠቅለል ነው። በጨርቅ ጥቅልል አድርጋችሁ እንትን ማለት ነው። መጀመሪያ ከፈለጋችሁ በአልሙኒየም ወይም በፕላስቲክ መጠቅለል። ይሄን አሁን ለምሳሌ በፕላስቲክ ተጠቅልሎ በነበረ ቀላል ነው ማለት ነው፣ ያድነዋል ማለት ነው። ግን ቢሆንም አልሐምዱሊላ ምንም አልሆነ በሰላም እኔ ጋር ደርሷል እላችኋለሁኝ ያው ጠቀመለሁ ብዬ ነው ለአንዳንድ ነገር እና እንደዚህም ጣጣጣ ሲጣጣውልሁ ብዬ ነው። እና ከዛ ሀገር ያው ይሄ እንግዲህ እንትን ነው የማሽን ስለሆነ ብዙም ጥራቱ ያን ያህል አይደለም። ነገር ግን አሁን ይሄ ከፊሊስቲን ከኦርዶን የሚመጣው ፍሬሹ ፍሬሹ ቢገኝ በጣም ሀሪፍ ነው ማለት ነው። ፍሬሹ ይሄ ግን የታሸገ ነው። ምን ያህል እንደሆነ አላቀውም ማለት ነው። እና እኔም አቀው እንግዲህ ሰዎች ሊብናን የት ሀገር ምርት እንደሆነ ብቻ አላውቅም ማለት ነው። እና የእንትና ቢሆን የፍሬሹ ቢሆን የተሻለ ነው ማለት ነው፣ የተሻለ ነው ብዬ አስባለሁ። ቢሆንም እንግዲህ እጠቀመዋለሁ። አመሰግናለሁ የእግር መንገዴን ማለት ነው። ያው ስላመጣችልኝ ማለትም ደስ ብሎኛል። ሌላ ቪዲዮ እንዲሰራላችሁ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። እንደዚሁም ሀሳባችሁን በኮሜንት ጥያቄያችሁን በኮሜንት አስቀምጡ። ከልብ አመሰግናለሁ ስለምትከታተሉኝ። አሰላሙ አሌይኩም ረህመቱላሁ ወበረካቱሁ።